ቻናላችን በመላው ዓለም ላይ ለምትገኙ ሰላማችሁ ይብዛ እላለሁኝ። ዛሬ እንግዲህ ሩታዬ ትናንትና በተሰራው ቪዲዮ ላይ በጣም ብዙ ኮሜንታተሮች አዝናችኋል፣ አቃለሁ። እኔ ማዝኛለሁ፣ ብዙዎቻችን አዝነናል። ግን አብርሃም የይቅርታ ልብ የለውም እያላችሁ ብዙዎቻችሁ እየኮመታችሁ ነው። ምክንያቱም ሩታ ይቅርታ ስትለው አብርሃም ይቅርታውን አልተቀበላትም፣ ዝም ነው ያላት። ስስመው እንኳን ዝም ነው ያለው። አብርሃም ጥፋተኛ ነህ፣ ጥፋተኛ ነህ፣ ለምን ዝም አልጋት? ሲጀመር ፍቅር እናንተ ህይወት ውስጥ ገብታ እንደዛ ስትላችሁ ትናንት የእናንተን ህይወት አበላሽታ፣ ዛሬ ደግሞ እናንተን ታረቁ ስትላችሁ አንተ ለሩታ እንኳን ክብር ሰጥተህ አቅፈህ እንኳን አልሳምካትም። አቅፈህ አልሳምካትም። እኔ እንጃ በእጃችሁ የተጨባበጣችሁት ለምን የፈለገው ነገር ይሁን። ሩታ እኔ አንዳንድ ጊዜ ለምን ለምን ለምን ምንም ቢሆን ምንም ሩታ ሚስት ናት አደለ? ለምን አልሳምካትም? እኔ በጣም ተናድጃለሁ። በዛ ላይ ደግሞ አንገትክን ከማቀርቀር ከማልቀስ ተንበርክከ ይቅርታ ብትላትስ ምን ነበረ? እኔ ራሱ እውነቴን የምላችሁ በጣም ነው የከፋኝ። ለምን ለምን ይቅርታ አልጠየካትም? አብርሽ ማለት ነው እንዴ! እኔ አብርሃምን ምንም ባደንቀው ምንም በወደው ወንድሜን ግን ሲያጠፋ መናገር ግዴታዬ ነው። እና እኔም ቅር ብሎኛል። ዜድዬ ይህን ነገር ለምን አልሄድሽበትም ለምትሉኝ ይኸው ተናገርኩኩኝ ተናግሬያለሁኝ። ምክንያቱም ለምን ሩታ በጣም አሳዝናኛለች። በቃ ከአንጀቷ ነው የምታለሰው። እንበዋ ራሱ ሲፈስ ማለት ነው። ስለዚህ አብርሃም አሁን እንደዚህ አንገት ክን ከመድፋት በፊት ሩታን ይቅርታ ለምን አላልካትም? የይቅርታ ልብ ለምን የለህም? በአሁን ሰዓት አብርሃም የይቅርታ ልብ እያለው አይደለም፣ እያየ ነው ነው፣ ይቅርታ የሚባል ነገር ካፉ እንኳን እየወጣ አይደለም። ሩታን ይቅርታ አላላትም። ለምን ይቅርታ አላልካትም? እሷ ይቅርታ እያለችህ በጣም ያሳዝናል። ቤተሰቦች በጣም እስኪ ዛሬ ደግሞ የሚለቀቀውን ቪዲዮ እናያለን። ሰላሙን